ለበት ተበክሎ ስላለ ከአሁን ሰዓት ጀምሮ የአማራ ህዝብ የሚሆን የለውም። ቢሆንም ባለበት ተቀምጦ መከላከያ ከሚገባ የቅን ስራ እየሰራ ቢኖር የተሻለ ነው ምለው። ምክንያቱም በመከላከያ ደረጃ የሚደረገው ድርጊት መልካም አይደለም፣ በጣም አስጸያፊ ህይወት እየተደረገ ስለሆነ። ምክንያቱም እኔ አማራ ህዝብ ከዚህም በፊት እኔ ሳቀው ኢትዮጵያን በሙሉ ዳር ድንበሯን ሲያስጠብቅ የነበረ አማራ ነው። ምክንያቱም የአማራ ህዝብ ጀግና ስለምትወልድ የአማራ እናት ጀግና ጀግና ስለምትወልድ ጡቷን እየቆረጠ የሚጥል መከላከያ እንዴት አድርጎ ይታገላል። ስለዚህ እኔ አማራ ህዝብ ጠንካራ ስለሚሆን በኦሮሚያ ክልል ላይ ሲያደርጉት የነበረ የአማራ ህዝብ ነው። ጀረሪ የባህር ዛፍ ቅጠል ሲያረጉ እኛ ባይናችን አየን። ባህር ዛፍ ሲያቃጥሉ የነበረው የራሱ ጎረቢት ኦሮሞ ነው። ኦሮሞ ለአማራ ይጨክናል። ስለዚህ ካሁን ሰዓት ጀምሮ እኔ የምለው መከላከያ ብሔር የሚቀላቀል ከመከላከያ ጋር ውጭ ሆኖ ስራውን እንዲቀጥል እመኛለን። ስለዚህ እኔ ከአሁን ሰዓት ጀምሮ አማራን የሚያሞት ወይም አማራን የሚያቆሽሽ አማራ ለሀገር እንደሚሞት እናውቃለን። ይህን ከጎረቤት ሀገሮችም ያሉት በሙሉ አማራ ለምንድን ነው ት የሚቆረጠው? የአማራ ሴት ለምን ነው የሚደፈረው? አማራ ለምን ጀግና ስለሚወልድ ነው ወይ? በአድዋ ጊዜም ድል ያደረገ አማራ ነው። በዘጠና አንድም እኛ ስናውቅ ኤርትራዊ ውጊያ ሲያረግም ድል ያደረገ አማራ ነው። ዳር ድንበሩን ሲጠብቅ የነበረው አማራ ነው። ጀግና ስለሚወልድ ስለምትወልድ የአማራ ሴት ለምትደፈራለች። በዚህ ሂደት የአማራ ሴት የሚደፍሯት ለምንድን ነው? የአማራ ሴት ለምጦቱ ይቆረጣል። በዚህ ሂደት እኛ ሰባዊ መብታችን እየተገፈፈ ስለሆነ እንደ ኢትዮጵያዊ ቁመን ስናስብ በጣም ያስጠላ ስለሆነ ከአሁን ሰዓት ጀምሮ መከላከያ ተቋም የሚገባ ሰው ቢያቆም የተሻለ ነው። ትግሉን የእኔ የምፈልገው ሰላምና ፍቅር የሚያደርግ መንግስት ቢመጣ ይሄ መንግስት ወርዶ ሌላ መንግስት ቢመጣና ሰላም ህይወት የሚመራ ቢያደርግልን የተሻለ ነው። ጨርሻለሁ። መጨረሻ ላይ ለላ